አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። በእያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆኖ በመጀመሪያ ደረጃ እኔ ብዙ ጊዜ ማለት አብርሽ አስመሳይ ነው፣ በጣም ነው የሚያስመስለው ሲል ብዙ ሰው አብርሽ አስመሳይ አይደለም እያላችሁ ነው ብዙችሁ ማለት ነው። በተለይ የአብርሽ ደጋፊና የዛች የስሙተኛዋ ደጋፊ የሆናችሁ ማለት ነው አብርሽ የሚያረገው ነገር በጭራሽ እውነቴ ነው እምላችሁ፣ ላረገው ነገር ተጸጽቶ አልነበረም። ሩታን የበደላት ሩታን ያስለቀሳት ትዳሩን ፈልጓ አልነበረም ያን ሁሉ ይቅርታ የሚጠይቀው የነበረው ማለት ነው። ሩታ ላይ እግሯ ላይ ወጥቁ ያን ሁሉ እምቢ ብላኝ አለች። ከኔ ተለይታ ምንድን ነው የምታደረገው? ተደጋግሞ ይሄ ጥያቄ እየጠየቀ ነበረ። የት ሌትት ነው ምን በድ እያታለው ምን አር እያታለው እያለ ነበረ፣ ግን ያንን ነገር እውነቴ ነው የምላችሁ፣ ሩታ ተናግራለች እኮ እሱ ለመናገር ፈርቶ ነው። እንፋታ፣ የአንቺ ፍቅር አበቃኝ ለማለት ፈርቶ ነው። መንገዱ እንድትከፍትለት ያደረገው እራሱ ነው። መንገዱ ስትከፍትለት ደግሞ ይሄው እንደፈለገ ይሆናል ማለት ነው። እናንተ ትዳር ማለት ቀልድ ነው። እውነቴ ነው የምላችሁ። እስቲ ንገሩኝ፣ ለእኔ ማለት ነው። ይህንን ሁሉ ዋጋ የከፈላችሁበት ትዳር፣ የተሰደባችሁበት፣ የተረገጣችሁበት ሞር ሴት ልጅ ለሱ ብላ ሩታ በህይወት ዋ ያላረገች ነገር የለም ለዚህ ትዳር ብላ ለአብርሽ ብላ ማለት ነው። እኔ አነግራችሁም እንደዚህ የተለፋበት ትዳር ቀላል ነው እንዴ? እኔ እንጂ አላቅም። አብርሽ ለትዳር ምንም አይነት ጣዕም የለውም። እሱ የሚፈልገው ተንዘላዝሎ መኖር ነው የሚፈልገው እስከዛሬም ሩታ በመሆኗ ነው። ሩታ ጀግና ስለሆነች፣ ጎበዝ ስለሆነች ትዳርን አስይዛ አለምን አስይዛ ልጅ የመሰለ ያላ ስጦታ ያላን ጸጋ ይዛለት የመጣችሁ እሷ ጎበዝ ስለሆነች ነው። እሱ መንዘላዘል ነው የሚፈልገው። ያለውን ብር እንደዚህ ሄደ የመጣ ሲጋብዝበት በቃ እንደዚህ መንዘላዘል፣ ምሳስ፣ ቁርጥ እየጋበዘበት ነው መኖር የሚፈልገው ማለት ነው እንጂ አንድ ወንድ ልጅ እውነቴ ነው። ሙላችሁ አይደለም ትዳር የመሰለ ነገር ፍቅረኛ ማሞች ሲለያዩ ምን ያክል ነው የምትጎዱት እናንተ ማለት ነው። አያችሁት ግን የአብርሽን ስራ? ትላንትና በሶፋ ላይ ያን ሁሉ እየተንከራተተ ነበር። አመመኝ፣ ቆረጠኝ፣ ፈለጠኝ ሲል ነበረ። ግን ዛሬ መጥቶ ይኸውላችሁ እጇን ተያይዘው እንደዚህ ሲሆኑ እንደዚህ ስስቁ፣ እናንተ ስታዩ ትላንትና የታመመ ልጅ ነው ትላላችሁ? አብርሽን ትላንትና ታሞ አንዴ ሆቴል፣ አንዴ ሶፋ ላይ አጃ ካልጠጣው የሚል ሰውዬ ነው ይሄ ልጅ። እስቲ በእናንተ በራሳችሁ ሆናችሁ ፍረዱ ማለት ነው። እዚህ ጋ አባትስ፣ እናትስ ምንድን ነው የሚሰራው? እህትስ ምንድን ነው የሚሰሩት? እውነት ለእኛ ለሚዲያው ችግር የለብንም እኛን ይሸውዱን ቡታጀራ ላይ ዛሬ አይደለም ከቤተሰቡ ጋር የምታስተዋውቀው እሷ ማለት ነው ሲጨፍር ያን ሁሉ ነገር አይታችኋል ነገር ግን እኛ መቆጠብ አለብን እውነቴ ነው የምላችሁ በተለይ የሩታ እህቶች ማለት ነው። የእሱ ቤት ለምንድን ነው የሄዳችሁ የምታዩት? የእሷን ቤት ለምንድን ነው እየሄዳችሁ የምትሄዱት? የሩታን ስም እሱ ቤት ለምንድን ነው የምትጠሩት? በቃ በራሷ ቻና ስትመጣ በራሷ ቻና ሂዱ። እንኳን ዩቱብ የሚሰሩ ሰዎች ባካችሁ፣ በቃ ተጠንቀቁ ከዚህ ነገር። ይህንን ነገር እኛ ነው ማስተካከል የምንችለው ማለት ነው። አይም ዝሙትን አበረታታለሁ ዝሙትን ይደግፋለሁ ካላችሁ ሂዱ። በዚሁ አጋጣሚ ማለት ነው እውነቴ ነው። ምን አብርሽ ለትንሽ ቀን ነው እንደዚህ የምትሆነው ማለት ነው። ይሄው ምን አሉ ትሉኛላችሁ። አብርሽ እስከ መቼ ድረስ እንደዚህ እየዋሸ ውሸትን እያወራ እንደሚኖር አላቅም። እስከ መቼ በሩታ በክብሯን እየተደራደረ ማለት ነው። ሌላ እንኳን አይምሮ ባይዘጋ አይምሮውን ድፍን ባይሆን ማለት ነው እርጉዝ ሴት ናት። እኔ እንደዚህ ስላላጥ እንደዚህ እንኳን ሳይ ምንም ብንጣላ፣ ብዙውን ጊዜ አልፈልግህም ብላ ብትፋታኝ እንኳን ጥሩ መልካም መልካም ጊዜ ያሳልፈናል። እስኪ እስከምትወልድ ድረስ ትግስት ላርግ። ዝሙትን መስራት ይቅርብኝ። ዝሙት እኮ ለትንሽ ቀን ነው። ትክክለኛ ትዳር ነው እንጂ የሚያዋጣህ። ለስሜት ቀላል ነው፣ አስር ሰኮንድ አይጨርስም። ነገር ግን ትክክለኛ ትዳርህ ነግም ደግሞ አንተም ጥላሃት እንደምትሄድ እርግጠኛ ነኝ። እሷም ጥላህ እንደምትሄድ እርግጠኛ ነኝ። ነገር ግን ሩታ ብቻ ትወለድ እንጂ ከወለደች በኋላ አንተ በሩታ እንደምታብድ እርግጠኛ ነኝ። እንዴት አርጋ እንደምታሳብድህ ማለት ነው። እንዴት አርጋ ልክህን እንደምታስገባህ ማለት ነው። ዛሬ በሴት ልጅ እየተደራደርክ ማለት ነው። በሴት ክብርን ውጡ ግቡ እያልክ ማለት ነው። በጣም ብልግና ነው፣ ይሄ ማለት ነው። እውነቴ ነው የምልህ። ይሄ ለእኛ ምንም አይደለም እኮ ነገር ግን ለራስህ ለክብርህ ለአንተ ጓደኞችህ ምን ይልሃል? ቤተሰብ ራሱ ምን ይልሃል? እንዲህ መጨማላለቅ ማለት ነው አባትህን ማሰደብ፣ ቤተሰብህንም ማትሰደብ። እውነት በጣም አበዛኸው፣ አበዛኸው ከምሬ ነው ምለ እና እህቶች የሩታ እህቶች እባካችሁ በቤቱን አትሂዱ ከእሷ ጋር እንደውም የሚገርም ነገር ቢኖር እንኳን ቲክቶክ ፈር እየወሰዳችሁ አትኮምቱ። በቃ ፈቶን እየቆራረጣችሁ አትለጥፉ። ጥፋተኛ እናንተ ናችሁ፣ እናንተ ናችሁ። ይሄን እንደሚትታወቅ ባታረጉት። እውነቴ ነው። ሙላችሁ የነበረበት ዝቅ ብሎ ማለት ነው። ለሚስቱም ክብር ይሰጣል፣ ለእኛም ክብር ይሰጣል። በፊት የነበረበት ማንነቱ በፊት እየለመነ አይደለም ሩታ ሳት መጣ በፊት እየለመነ ለቤተሰብ ስጦታ ሰጣችኋለሁ፣ ሰብስክራይብ አድርጉኝ አይደለም ምሎ የሚለምን የነበረው ነበረው ያንን ቦታውን መመለስ ትችላላችሁ። እባካችሁ ተመለሱ። እውነት ትክክለኛ ሃይማኖት የምትከታተሉ ከሆነ ሙስሊምም ከሆናችሁ ክርስቲያንም ከሆናችሁ በእምነታችን እንደዚህ ነገር ማበረታታት በጣም በጣም መጥፎ ነው። በጣም ለሩታም አትበሉ፣ ለራሳችሁ ለህሌናችሁ ነገ ትሞታላችሁ፣ ለቀብራችሁ ብላችሁ እንደዚህ ያለ ዝሙትን አታበረታቱ ማለት ነው። ተው ይቅርባችሁ። እና ሩታን የምትደግፉ ከሆነ ለሩታ እኛ አለነላት ምትሉ ከሆነ እሱ ቤት እየሄዳችሁ ኮሜንት መኮመንት አይደለም፣ እሱ ቤት እየቆረጣችሁ መውሰድ መዘቅዘቅ አይደለም። መዘቅዘቅ ለእናንተ ምንም ነገር አያደርግላችሁም። እውነቴ ነው። ሙላችሁ ይዘቅዘቁ። የእነሱ ኦዲየንሶች የእነሱ የእሱ ኦዴንሶች ያክብሩት፣ ቦታ ይስጡት። እናንተ ለምንድን ነው ነገ ሩታ ይወልዳ ስትመጣው ማለት ነው ሚዲያው ባንድ እግሩ ነው የምታቆመው። እመኑኝ ማለት ነው እንደዚህ ካላሳት ጫማዋ ድረስ ገብቶ እኔ የአንቺ ጥፋተኛ ናት ከላላት ማለት ነው። ሩታ ያንን ሁሉ ዋጋ የከፈለችለት ሁለት አመት በሙሉ እች እኮ አገሰስ ናት። ሩታ እንኳን አንድ ነገር ማጠይቀው ያላትን ነገር ጎንበዝ ቀና ብላ እሺ ብላ የምትሰራላት ሴት ያለናት ነጌላ ኸይር ሚላ ይውላታል። አይሆናትም። መንዘላዘን ነው የሚፈልገው፣ ይንዘላዘን። እኔ እውነቴ ነው የምላችሁ። የሩታ እህቶች ደጋግሜ የምነግራችሁ ነገር ቢኖር በቃ ይብቃችሁ ሽርሽ ራቱ አትውሰዱ ታምሌቱን አትለጥፉ። ይሄ ወንጀል ነው። ይሄ እኔ ያላቅም ከምሬ ነው። ሙላችሁ፣ አይደለም እነሱ ሰርተው በውሸት በድራማ ሰርተው የሚያመጡት ብር፣ እኛ የምንሰራውና እኛ የምንቀበለው ብር እውነቴ ነው ሙላችሁ፣ ሀራም ነገር ነው። በበኩሌ እኔ ዩቱብ አይከፍተኝ አይከፍለኝም። ነገር ግን የሚከፍላችሁ ልጆች ከሱ ጋር እያሽቃብጣችሁ እኔ ሰርቼ ላግኝበት እንጂ ምን አገባኝ። ሩታ የራሷ ጉዳይ ነው፣ አሩሽ የራሱ ጉዳይ ነው፣ ሄርሚላት እንደፈለጉ ይሁን ብላችሁ የምትሰሩም ዩቱበሮች አላችሁ። ነገር ግን ለእናንተ ራሱ ሀራም ነው የሚሆንባችሁ። ምክንያቱም ውሸት ነዋ የሚያወራው። በአንድ አፍ ስንት ነገር ነው የሚያወሩት? ከዚህ በፊት ሄርሚላን እንደማያቃት ነበረ የሚያወራው ዛሬ ግን ከአያቱ ጋር ልታስተዋውቀው አገሩ ልትወስደው አገሩ ልታስተዋውቀው ነው። እና ከእንደዚህ ነገር እንቆጠብ። ለሩታ እውነቴ ነው የምላችሁ፣ ምንም አታስቡ፣ ብቻ በሰላም ትወለድ፣ በሰላም ትገላገል። ከወለደች በኋላ እሷ ውሳው ናት፣ እንዴት እንደምታረገው፣ እንዴት አርጋ ልክኑ እንደምታስገባው አንድ ወንድ ልጅ በቃ ወረቀት ፈርም ያለው ሳል ገና ወረቀቱ ሳያልቅ ሰማንያው ሳይቀድ እንደዚህ መጨማላለቅ። መጀመሪያም የሚፈልገው ይሄንን ነበር፣ ሁሉም ነገር ማስመሰን ነበር። እውነቴ ነው ሙላችሁ። ሩታ ኮ ጎበዝናት። ታውቀዋለች ኮ የሱ ስራ። ለዛም ኮ ነው ይቅርታውን አልፈልግም ያለች።